ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እነሆ እንግዲህ በግብጽ ካይሮ እና በዙሪያዋ ባሉ ገዳማቶች ያለኝን ጉብኝት እንዲሁም ደግሞ ታላቁ ሙዚየም እንዲሁም ፒራሚዶቹን እያንዳንዱ ነገር እንግዲህ ያለኝን ጉብኝት በላይቭ እያስተላለፍኩላችሁ የከረምኩ ሲሆን እንግዲህ የሲናን በረሃ የአርባ ቀን መንገድ አርባ ዓመት የፈጀባቸውን በረሃ ካለፍኩ በኋላ እንግዲህ ብዙዎች ይሄን ነገር አይወጣውም ሲሉኝ ነበረ። በእውነት ለመናገር አብረው ናቸው የነበሩ ቲሞች፣ እንዴት አይነት መልካም የፍቅር እህት ወንድሞች እንደሆ ልነግራችሁ አልችልም። ከዛ በፊት እንግዲህ አንድ ሺ አምስት መቶ ይባላል ወይም አንድ ሺ አንድ መቶ ሀምሳ አራት የነበረውን የእንጦስ የአባን ቶር ስመጀመሪያው ገዳም የገደሙ አባታችን ያን ደረጃ እንግዲህ በተአምር ወጥቼ ነበረ። እንግዲህ የሲና ተራራ እንግዲህ ጌታ ኢየሱስ ክርስቶስ ከታች እንግዲህ የተገለጠበት በጫማ ናውልቅ የተባለበት ቦታ ዛሬም አለ። እንግዲህ የደረስነው ሌሊት ያው ሌሊት ስለነበረ ቤተክርስቲያን ዝግ ነበረ። ይሁንና ቀጥታ ከጸሎት በኋላ ጉዞ ወደ ተራራው ነበር የሆነው። እንግዲህ አንዳንዶች ይህም ቦታ ከአራት ደረጃ በላይ እንደገና ደግሞ ስድስት ኪሎ ሜትር ከባድ ተራራ እና ከዛ በኋላ እንደገና ደግሞ ወደ አንድ ሺህ ደግሞ ደረጃ በጣም ፈታኝ ደረጃ ሰባት መቶ ሀምሳ ሲደመር ሁለት መቶ ፈታኝ ደረጃዎች ነበሩ። እነዚህ ደረጃዎች ከዛ ሁሉ ተራራ በኋላ እንግዲህ የፈጀብን አራት ሰዓት ከአርባ አምስት ደቂቃ ግድም ነው ተራራውን ለመውጣት። ይሄን ተራራ እንግዲህ ቢኒያም ይወጣዋል ወይስ አንደኛው፣ ሁለተኛው፣ ሶስተኛው፣ አራተኛው፣ አምስተኛው፣ ስድስተኛ፣ ሰባተኛ ማረፊያ ጋር ያቋርጥ ይሆን እየተባለ ነበር። እንግዲህ በዚህ ዙሪያ በጣም ብዙ ነገሮች ያሳልፉ ያለው ነገር ግን እግዚአብሔር የተመሰገነ ይሁን። እንደምታዩት እግዚአብሔር አግዞኝ በእውነት በእውነት በእውነት በእውነት ከአይምሮ በላይ በሆነ ነገር እንግዲህ አባታችን ሙሴ የአስርቱን ትእዛዛት የተቀበለበት በእርግጥም ተራራው የጤሰበት እግዚአብሔር በክብር የተገለጠበት ከሙሴ ጋር ያወራበት አስደናቂ ቦታውን በክብር እግዚአብሔር አግዞኝ እኔ ለማንጠቅም ለተራው ሰው አግዞኝ ደርሻለሁ። በጣም ከባድ ነበረ። ራሱ ይረዳኛል የተባለው ግለሰብ ራሱ በእውነት የምነግራችሁ መሃል ላይ ደክሞች ኦልሬዲ እሱ አቋረጠ እና ብቻ በምርኩዜ እንደምንም ብዬ ከሚረዱኝ ወንድሞቼ ጋር ከሁሉ በላይ እያበረታቱኝ ካሉ ከቲሞች ጋር በሰላም ለመውጣት እያለሁ እንግዲህ እንደምታዩት እዛ ያለው ቦታ ላይ ሁለት ነገሮች አሉ። አንደኛ ሙስሊሞቹ እንደ መስጊድ ትንሽ እያደረገውባት ሙሴ የጸለየባትን ቦታ እንደገና የግሪክ ኦርቶዶክስ ተዋህዶ ቤተክርስቲያን መቅደስ አለ። በጣም ልዩ የሚያደርገው ባይገርማችሁ በአንድ እርምጃ ልዩነት ሰዓት ለአንድ ሰዓት ይለዋወጣል ማለት ነው። ለምሳሌ አንዱ ቦታ ላይ ስትቆሙ ሰባት ሰዓት ካላችሁ አንደኛው ቦታ ላይ ስምንት ሰዓት ይላል። እና እንደዚህ አይነት አስደናቂ ነገሮች የታዩበት እግዚአብሔር የተገለጠበት የሲናን በረሃ ብቻ ሳይሆን የሲናን ተራራ ለመውጣት እግዚአብሔር እድል ሰጥቶኛል። እግዚአብሔር የተመሰገነ ይሁን። እግዚአብሔር አግዞናል። እንግዲህ ዛሬ እያንዳንዱ ነገር ዘግብላችኋለሁ እና ገና ነው ጊዜ አላለቀም። በጸሎት አስቡኝ እና እንግዲህ እነሆ የተራራውን ድካምና ጉዞ እነሆ ብዬ ችራለው ሰላም መልካም መልከት አይሆንልን ይህንን ተራራ መጣ። እስኪ ምን ተሰማ? ቢኒ ምን ተሰማ? እግዚአብሔር ይመስገን። ይህ እኮ በጣም የሚገርም እኮ ተራራ እኮ ነው ከበለት

የዚህን ሶስት የሚያል ተራራ ነው የመጣው። የሚገርም ነው እና አሁንም ትፋሽ ጥሩ ነው ያለው ይጠራኔ። እንግዲህ በዚህ ቦታ ተገኝቻለሁ። ስለሁሉም ነገር እግዚአብሔር ይመስገን። ምንም የምለው ነገር የለም። ዳሬ እግዚአብሔር ያክብርልኝ። እንግዲህ እንመለሳለን። ተራራ ነው አሁን አንተ የመጣኸው ሁሉ እንኳን በጣም ጊዜ መጥቼያለሁ። መቶ አስራ አምስት ኪሎ ሁለት አመት ተኩል ሳልጓዝ በቤት ቁጭ ብዬ እግዚአብሔር ነው እንጂ የረዳኝ። በፍጹም እኔ በእናቴ አልመጣሁትም። ስለ ሁሉም ነገር እግዚአብሔር ይመስገን። እግዚአብሔር ያመስግንልኝ ከልብ ነው

ምንም የካቶሊክ ቤተክርስቲያን ቢሆን በዚህ ቦታ ላይ ይህን ቦታ ያዙት። ግን ዛሬም እቋጧ የአዲስ ኪዳምን ማምላክ እና በዚህ ቦታ በመገኘት ደስተኛ ነው። እግዚአብሔር በማገዙን በሰላም በርሽ። የእግዚአብሔር እጅን እግዚአብሔር ተአምር ነው። ስለ ሁሉም ነገር እግዚአብሔር ይመስገን። በጣም ደስ ብሎኛል። የብላኝ ይወድቃል ብለው፣ የብላኝ ይወድቃል ብለው አብረው ይላል ኖሩ ሁለቱ ጎረምሶ። እንዲህ እኔ በሰላም ደርሼ መጥፋለሁ። ዋራ ነው፣ ዋራ ነው ጫማ። በነገራችን ላይ ይዞኝ ራሱ አብሮኝ ያለው ወንድም ራሱ ወገቤን አመመን ብሎ መሀል ላይ ረዲ እና እኔ ነበርኩ ልረዳዳ ነበር። እና ግን መጨረሻው ግን ፈታይ ነበር የመጨረሻው። እና እንግዲህ ይሄ አምስተኛውን ተራራ ሚቆጠሩ ተራራ ሚቆጠርኩት ይሄ ቤተክርስቲያኑ ነው። በአጋጣሚ ጸጳጦቷ ዝግ ነች ዛሬ። ጸጳጦ ሙሴ በቁጥቋጦ መሀል እግዚአብሔር ተገልጦ የተቀደሰ ቦታ ነው። እና አማ ነው ልቅ ያለበት ቦታ ላይ ነው ያለ ነው። እዛ ደግሞ ተራራው ንገናል እንግዲህ ተራራው ጤስ እግዚአብሔር ክብር ተራራው ነው። እና አስደናቂ አስደናቂ ተአምር የሆነበት ተራራ ነው እና በዛ እንግዲህ ጽላተ ሙሴ ብለን እንደዘመር ነው ያንን የተቀበለበት ዛሬ ቅዱስ የረገጠበት ቅዱሱ ከሙሴ ጋር ያወራበት ዛሬ የሚኛም ነገር ያዋራን ብለን በእውነትም የምነግራችሁ የአምስት ሰዓት መንገድ ነው ለእኔ የአምስት ሰዓት ግድም ነው እንግዲህ ሰባት ሰዓት ነበር ተመስጠር ስንመጣ አምስት ሰዓት ስኔ ለአምስት ሰዓት ግን እግዚአብሔር ነው ሆን በኋላ ነው የማመሰግነው እንግዲህ ስለሁሉም ነገር እግዚአብሔር ይመስገን በጣም እድለኛ ነኝ በጣም እድለኛ ነኝ እግዚአብሔር ሰገር ይወደድ ያንተርም ከልብ ነው የማመሰግነው ማለት ነው

ወዳጆች እንግዲህ በእግዚአብሔር እርዳታ እና በእግዚአብሔር ልዩ በእውነት በእውነት በእውነት በቅዱስ ሚካኤል ተራዳይነት እና ብዙ ያሰብኳቸው ነገሮች ነበሩ በመሀል ሲደክሞኝ እና በሰላም ወጥቻለሁ። የነበረው ነገር ይሄ ነው። በጣም ብዙዎች ተደምሟል፣ ተገርመዋል። እኔ ለራሴን ተገርሜያለሁ። እና እንግዲህ ከዛው ላይ ደግሞ ላይቭ አስተላልፌላችኋለሁ። ወደ አገሬ ኡጋንዳ በተመለስኩ ጊዜ የስደት አገሬ ኡጋንዳ በተመለስኩ ጊዜ ከላይቭ ላይ አውርቼ ላይቭ ያስተላለፍኩቷቸውን እንዳለ ልክላችኋለሁ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ብንያም ሽታዬ ነኝ ከግብፅ ካይሮ። ሰላሙኑ በጸሎት አስቡ። ሰላም፣ ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ። ሰላም ከፊ